ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እንደምሰነበታችሁ ሳምንታዊ የኢትዮ ቴሌኮም የመረጃ ፕሮግራማችን ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይጀምራል። ለዕለቱ የተለያዩ መሰናዶችን አዘጋጅተን ወደ እናንተ የቀረብነው ነው። ተመልካቾቻችን፣ ፕሮግራማችንን በቴሌኮም መረጃ እንጀምራለን። ባልደረባችን ራሄል ሙላት እንደሚከተለው ታቀርብልናለች። ሰላም ጤና ስጥልን የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል። ሳምንታዊውን የኢትዮ ቴሌኮም መረጃ ይዘን ቀርበናል። ከመረጃዎቹ ጋር ጥሩ ጊዜ የኢትዮ ቴሌኮም ከፍተኛ የስራ ኃላፊዎች ከጅቡቲ የቴሌኮም ኩባንያ ከፍተኛ የስራ ኃላፊዎች ጋር በጋራ ለመስራት በሚያስችሏቸው ጉዳዮች ላይ ተወያዩ። የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር ሚኒስቴር ዴታ ወይዘሮ ኢፍራ አህመድ የኢትዮ ቴሌኮም ዋና ስራ አስፈጻሚ አቶ አንዱ አለም አድማሴ እና ሌሎች ከፍተኛ የተቋሙ የስራ ኃላፊዎች በተገኙበት ከጅቡቲ የቴሌኮም ኩባንያ ከፍተኛ የስራ ኃላፊዎች ጋር ወደፊት በጋራ ሊሰሩባቸው በሚችሉባቸው ዋና ዋና ጉዳዮች ላይ ውይይት አካሄዱ። በውይይቱም ወቅት የሁለቱም ሀገራት የቴሌኮም ኩባንያዎች መሰረተ ልማቶች፣ አገልግሎቶች የጥራት ደረጃ የተዳሰሰ ሲሆን በኢትዮ ቴሌኮም በኩል የዳታ የድምፅና የኢንተርኔት አገልግሎቶችን ለቀጣዮች ዓመታት አገልግሎት መስጠት በሚያስችልበት ሁኔታ ጥናታዊ ትንባያ ቀርበዋል። በሌላ በኩል የጅቡቲ ቴሌኮም ኩባንያ ይህንኑ ትንባያ በስትራቴጂክ እቅዱ አካቶ በባህር ውስጥ ኬብልና ከባህር ውጭ በሚዘረጋ ዘረጋ የቴሌኮም ሲግናል ዓለም አቀፍ ሊንክ በሚሉት ዋና ዋና ዓለም አቀፍ የኢንተርኔት ግንኙነት ላይ በጥልቀት ተወያይቷል። ከዚህም በተጨማሪ የሁለቱም ሀገራት የቴሌኮም ኩባንያዎች በጋራ ለመስራት በሚያስችሏቸው ስለ አገልግሎት ክፍያና አሁን ያለውን የፋይበር ሊንክ አለም አቀፍ ወደ ላቀ ደረጃ ማሳደግ እንደሚያስፈልግም ተገልጿል። ተመልካቾቻችን ለእለቱ የነበረን መረጃ ይህን ይመስል ነበር። ከቀሪ ፕሮግራሞቻችን ጋር ጥሩ ጊዜ መረጃ ቴሌኮም የተከታተልነውን ይመስል ነበር። የተከበራችሁ ተመልካቾቻችን ለዕለቱ የመጀመሪያ ፕሮግራም አድርገን ወደ እናንተ የምናደርሰው ቴሌኮም በእድገት ጎዳና ይሰኛል። እንደሚታወቀው ቴሌኮም በእድገት ጎዳና በመላ ሀገሪቱ በኢትዮ ቴሌኮም አማካኝነት የሚካሄዱ የተለያዩ የቴሌኮም ማስፋፊያ ውጤቶችን እንዲሁም የማስፋፊያ ፕሮጀክቶችን በአጠቃላይ የምንቃኝበት ነው። ለዛሬም የደቡብ ምስራቅ ሪጅን ማስፋፊያ የመጨረሻ ክፍልን ወደ እናንተ እናደርሳለን። ቴሌኮም አገራችን በመጀመሪያው የእድገትና ትራንስፎርሜሽን እቅድ ወቅት በመገናኛው ዘርፍ የታየውን መርታ ይበልጥ አጠናክሮ የቀጥል ዘንድ ኢትዮ ቴሌኮም የራሱን ድርሻ እየተወጣ ይገኛል። በደቡብ ደቡብ ምዕራብ ሰርክል በሃላባ ልዩ ወረዳ የታችኛው በደን የቀበሌ አርሶ አደሮች እንደ ወትሯቸው በአንድ ለአምስት አደረጃጀታቸው ውስጥ የበርበሬ ማሳቸው ላይ ተፍ ተፍ ይላሉ። በማሳቸው ላይ ለሚገጥሟቸው ችግሮች ከኪስ እስከ ጆሮ በሆነ ርቀት መፍትሄንም የሚያበጃሉ። ሄሎ ሄሎ ሄሎ፣ አቤት። አኒ በደኛ ካቢሽ ደጎላንቲ አይ ሱሞ የቃዲር ከግብርና ባለሙያው ጋር እየተወያየ ነው። በርበሬው በሽታ አጥቅቶት ነበር። ስር ነቀል የሚባል በሽታ ደግሞ ይሄ ቃሪያውን እንትን አርጎ የሚጥል በሽታ ይዞት ነበር በርበሬን ከዛ ደውዬ ያናገርኩት እሱ ነው። በእኔ አመለካከት እኔ ለስልክ ያለውን አመለካከት እኔ ሊገልጽ አይችልም። በጣም ከፍተኛ ጥቅም አለባት። በተለይ በተለይ እንዲያውም ስልክ ያስፈልጋል። እኔ በእኔ በኩል የሚለው ለገበሬ ነው የሚለው ለበርበሬ ማዳበሪያ ያስፈልጋል የምንለው ሰዓት ደውለን እነሱ አሁን ለምሳሌ ኤፍቲዚ እዚ ማዳበሪያ በቅርቡ ነው ያለው መጀመሪያ እዚ አብድ ምናምን ሰጥተን ወይም ካሽ ለማግዛት ራሱ ወይም ለሳምንት ወይም ለአስራ አምስት ተጠራቅሞብን ነበረ ነበር ብሩ። እንደገና ማዳበሪያ የሚመጣልን አሁን ሰዓት ማለት ነው ደውለን እንመጣለን ማዳበሪያ አዘጋጁለን ብለን ነው አሁን በስክ ተወያይተን ሄደን በአቅራቢያችን ነው አምጥተን ወዳው ዛሬ ራሱ ለመትከል ዛሬው ተነጋግረው ነው አመተን ወዶኪያ ኡማኔ ሲኛቱ በድሬ ቅሊጡ ቀበሌ በዶዶታ ወረዳ አርሶ አደር የሆኑት አቶ አህመድ ሐጂ ፈቆ የሞባይል ስልክ ተጠቃሚ ከመሆናቸው በፊት በሕገ ወጥ ደላሎች ሲታለሉ ኖረዋል። ዛሬ ላይ ግን ከማሳቸው ሳይወጡ ገበያውን ያጠናሉ። ሲያዋጣቸው ይሸጣሉ፣ ካልሆነም ይተዋሉ። ከም ጅርተን በቃ አርዳ ነማ ሰፈራ ውጅኒን ሁጂ ወይ ከደ ማሽላ አረማ ጅራ አንድ ለአምስት የአካባቢ ሰዎች ለምኘ በቆሎ አርማ ላይ ነው የምገኘው። ዛሬ በፊት ሞባይል ሳናገኝ እህል ስንሸጥ እዚህ በእኛ ያለው ከተማ ሲገዙ ዋጋ እነሱ ያለ ዋጋ ነው በቃ ምን ሸጦ እህል። አሁን ሞባይል ከመጣ ሩቅም ደውለ ገበያ ምን ላይ እንዳለ የእኛን ማታለል አይችልም ሰው ከዛ ደውለ በስንት እንደሚሸጥ በቆሎ እኔ ያለው ኤራ ነው። አዲስ አበባ ስንት ነው ዋጋ ስን ዛሬውኑ ነጋዴ ነጋደ ጠይቄ እኔን ማውሻት አይችልም እንደበፊቱ። ሞባይል ከመጣ የሞባይል ጥቅሜታ ይሄ ነው። የስልክና የኔትወርክ ማስፋፊያ ስራ ዛሬ ላይ በየጎጆ መፍትሄ ይዞ ገብቷል። ባህላባ ልዩ ዞን የታች በደኖ ነዋሪ የሆኑት አቶ መሐመድ ጀማል ባለቤታቸው በምትይዛለች። የቀበሌዋ ነዋሪዎች ስልካቸውን በመጠቀም አምቡላንስ ደጃቸው ድረስ ይጠራሉ። አንድም እናት ህይወት ለመስጠት ህይወት ማጣት የለባትም የሚለውን መርህ ተግባራዊ ያደርጋሉ። ኤናዋጂ ቤት ላይ ስልክ አለ። ቤቱ ላይ ስልክ ባይኖር እንኳን ጎረቤቱ ላይ አለ። በዛ ስልክ ነው አሁን አንድ እናት በማታ ስምንት ሰዓትም ሆነ ዘጠኝ ሰዓትም ሆነ ምጥ ቢይዛት አይቸገሩ። በዛ ስልክ ደውሎ እኛን ይጠሩናል። እኛ ደግሞ ለአምቡላንስ እንደውላለን። ያ አምቡላንስ ከዛ አምቡላንስ ጋር ሆነን አንድ ላይ ሆነን ማታ ነው የምንወስታቸው። ያ ስልክ በመኖሩ ያ ስልክ ሞባይል በመኖሩ ብዙ እናቶች ከሞት ታድገዋሉ፣ ህፃናትም ከሞት ታድገዋሉ ብለን እናስባለን። በጣም ሞት ቀንሷል። ትናንሽ ቀበሌዎችን ሳይቀር ተደራሽ ማድረግ የቻለው የማስፋፊያ ፕሮጀክቱ የራቀውን እያቀረበ ጊዜን በአግባቡ መጠቀም ከማስቻሉም በላይ ማህበረሰቡ በሰላም ወጥቶ በሰላም እንዲገባ፣ ወንጀል እንዳይከሰት፣ ከተከሰተም በትኩሱ እንዲነቀስ በማድረጉ ረገድ ትልቅ ሚናን ተጫውቷል። አቤት አላበል የወረደ ፖሊስ ምን ችግር አለ ፖሊስ በመጣው ቴክኖሎጂ ሁሉም ስልክ ይዞ በአንድ ክፍለ ከተማና በልዩ ወረዳ ሁለት ስልክ አለ። በዛን ስልክ ይደውሉና መረጃ ይነብሩናል። እያንዳንዱን መረጃ የነገረን መረጃ በስልክ እየተቀበለን አባሎቻችን እዛ ጋር የተፈጸመውን አስቸኳይ ምላሽ እንዲሰጡ ነው የምናደርገው። ወንጀለኛ በቁጥር ሰኗል። ይዛችሁታል። እሺ፣ ሰብአዊ መብቶ ሳይነካ ይዞ ለህግ እንዲቀርብ አድርጎት። ለመዝናኛ ምቹም ሆነችው የሀዋሳ ከተማ በርከት ያሉ ደረጃቸውን የጠበቁ ሆቴሎች ተገንብተው እንግዶቻቸውን በምቾት ያስተናግዳሉ። ዛሬ ላይ ከመሰረታዊ ፍላጎቶች አንዱ የሆነው የኢንተርኔት አገልግሎትም ለሆቴሎቹ የአገልግሎት ጥራት እጅግ እንደጠቀማቸው ይናገራሉ። አብዛኛው እንግዶቻችን ሲመጡ መጀመሪያ ሙቅ ውሃ አለው ቀዝቃዛ ውሃ አለው ስቲም አለው ነበር የሚባለው። አሁን ላይ የኢንተርኔት አገልግሎት አላችሁ ብለው ነው ሩሞችን ቡክ የሚያስደረጉን የእረፍት ጊዜያቸውን ለማሳለፍ በሚመጡበት ሰዓት ላይ ኢንተርኔትን ቤተሰቦቻቸው ጋር ለመገናኘት ቤተሰቦቻቸውን ሰላም ለማለት የተለያዩ ቫይበሮች አሉ፣ ስካይፒ አለ፣ እንዲሁ ኢሞም አለ አሁን ላይ መጣ። በእነዚህ ጋር ተገናኝተው ፊት ለፊት እያዩቸው እንግዶቻችን ቤተሰቦቻቸውን ለማውራት የሚጠቀሙበት አይነት የሶሻል ሚዲያ ነው። ለቢዝነሱም ቢሆን ከዚሁ ባልተናነሰ መልኩ እንደውም በበለጠ መልኩ ብዙ ስራዎች አሁን ላይ የሚሰሩት ትልቅ ቢዝነሶች የሚሰሩት በኢንተርኔት ነው። ሄሎ ደቡብ ሬዲዮ እና ቴሌቪዥን ድርጅት፣ አቢሲኒያ ፍሌቨር ሚዲያዎች ከኢትዮ ቴሌኮም አገልግሎት ተጠቃሚዎች መካከል ግንባር ቀደሞቹ ናቸው። ትኩስ መረጃዎችን ለአድማጭ ተመልካች ለማድረስ ለማዝናናትና ለማስተማር ከአድማጭ ተመልካቾቻቸው ጋር በቅርበት ለመገናኘትም ጭምር የኢትዮ ቴሌኮም አገልግሎቶች እጅግ ያስፈልጓቸዋል። እንደሚታወቀው መገናኛ ብዙሃንና በተለይ ኢትዮ ቴሌኮም የሚሰራቸው ተግባራት በተለያየ መንገድ ቀጥተኛ የሆነ ግንኙነት አላቸው። ለአብነት ያህልም በእኛ በዚህ በዜና ክፍል ውስጥ ከሚሰሩ ተግባራት ዋና ዋና ተግባራት መካከል የተለያዩ ዓለም አቀፍ መረጃዎችን እንዲሁም የስፖርት መረጃዎችን ለተመልካቾቻችን እንዲሁም ለአድማጮቻችን በየጊዜው እናደርሳለን። ይሄ ሁሉም የሆነው ኢንተርኔት ሲኖር ነው። የኢትዮጵያ ምርት ገበያ ድርጅት ሌላው የኢትዮ ቴሌኮም አገልግሎቶች በሚገባ ከሚጠቀሙ ድርጅቶች አንዱ ነው። የማስፋፊያ ስራው ደግሞ ይበልጥ አገልግሎቱ እንዲቀላጠፍና እንዲዘምን አድርጎታል። ስራችን ደግሞ ያንዳንዱ ነገር በሲስተም ነው የሚያልፈው። ዳታ ምርት ስንቀበል ምርት የሚወጋበት ቲኬት የሚወጣው በሲስተም ነው። ዳታ ፊድ የሚደረገው ዌብ ቤዝድ ነው። የኢሴክስ አጠቃላይ ማለት ነው ሴንትራላይዝድ ነው የሆነው ማለት ስለዚህ በኔትወርክ ስለሆነ አንዱ ከአንዱ ጋር ተቀባብሎ የሚሰራው የእኛና የቴሌ የስራ ቁርኝት በጣም ከፍተኛ ነው። በደቡብ ሪጅን ሰርክል፣ በደቡብ ምስራቅ ሰርክል እና በደቡብ ደቡብ ምዕራብ ሪጅን እየተከናወኑ ያሉ የማስፋፊያ ስራዎች የማያዳግሙና ዘላቂ መፍትሄ ይዘው የመጡ ስራዎች ናቸው። ከአሁኑም በርካቶች ተጠቃሚ በማድረግ ከቴክኖሎጂ ትሩፋት እንዲቋደሱ ማድረግ ጀምረዋል። ይህ ደግሞ የኢትዮ ቴሌኮምን የእድገት ግስጋሴ ማሳያ መነጽር ነው። ቴሌኮምና ቴክኖሎጂ ደግሞ በተከታይነት ወደ እናንተ የሚደርሰው ፕሮግራማችን ነው። የተከበራችሁ ተመልካቾቻችን፣ በዚህ ዝግጅታችን የተለያዩ የቴሌኮም ቴክኖሎጂ ውጤቶችን ወደ እናንተ እናስተዋውቃለን። ለዕለቱም አዲስ ሀሳብ ነው ወደ እናንተ የምናቀርበው ኤርጎኖሚክስ ይሰኛል።

እንደዚህ አይነት ችግር ከደጋገመው ታዲያ ኤርጎኖሚክስን ለምን አናስተዋውቁትም? ኤርጎኖሚክስ ወይንም ሂዩማን ፋክተር በሰውና በተለያዩ የኤሌክትሮኒክስ እቃዎች መካከል የሚኖር ቁርኝት እንደ ማለት ነው። በሌላ አገላለጽ የእርሶንና የሥራ ቦታውን ምቹ ስለሚያደርጉ ሁኔታዎች ይመለከታል። ለምሳሌ ኮምፒውተር ስንጠቀም መጽሐፍና ማውዝን ማንቀሳቀስ በተደጋጋሚ የምናደርጋቸው ተግባራት ናቸው። ይህንን በምናደርግበት ጊዜም የእጆቻችን ጣቶች በቀላሉ ሊዙሉ ይችላሉ። ነገር ግን ኤርጎኖሚክስን በመጠቀም የእጅን የአይንንና የመሳሰሉትን ድብርትን በማላቀቅ ንቁና ምርታማ መሆን ይቻላል። በቅድሚያ የተቀመጡበትን ወንበር ያስተካክሉ። ምናልባት እግሮ ተንጠልጥሎ ሊሆን ስለሚችል ወንበሮን ዝቅ አድርገው ይቀመጡ። በአሁኑ ወቅት አብዛኞቹ የቢሮ ወንበሮች ለሥራ እንዲመቹ ተደርገውና ተጨማሪ ድጋፍ ሊሰጥ በሚችል መልኩ የተፈበረኩ ናቸው። ለምሳሌ በግራ በኩል ክንዳችንን ዘና ማድረጊያ መደገፊያ ሊኖራቸው ይችላል። ከዚህ በተጨማሪ የኪቦርድን ከፍታ አስተካክሎ በመቀመጥ ድብርትን ማራገፍ ይቻላል። እጅን በጓንት ሸፍኖ ከጠረጴዛው ጋር ያለን ግንኙነት ማለስለስም እንዲሁ። ሞኒተሮውን ካይኖ ከ20 እስከ 40 ኢንች ርቀት ላይ ያስቀምጡት። ይህም አይንን ከድብርት ይገላግላል። ሌላው ድብርትን ማስለቀቂያ ዘዴ ደግሞ 20 20 20 ሲስተምን መጠቀም ነው። ይህም በየ20 ደቂቃው ለ20 ሰከንድ ያህል በሚቆይ ምስል ወይም እቃ ላይ አትኩሮ በማየት ስሜትን ማደስ ነው። ከዚህ በተጨማሪ የተወሰነ እረፍት ለማድረግ ከመቀመጫው ተነስተው ትንሽ ይንቀሳቀሱ፣ ትኩስ ነገር የሚውሰዱ። ሌላው የሥራ ቦታውን ምቹ ለማድረግ በጠረጴዛው ላይ ያሉትና ለአስፈላጊ ወረቀቶችና ዶኪመንቶች በተገቢው ስፍራ ማስቀመጥ ነው። እነኚህን መጠነኛ ተግባራት በመከወን የሥራ ቦታውን ምቹ ማድረግ ውጤታማነትዎን መጨመር ይችላሉ። መልካም የሥራ አካባቢ ይሁንልዎ። አይሲቲ ሀገር አቀፍና አይሲቲ ዓለም አቀፍ ቀጣዩ ዝግጅታችን ነው። የመገናኛ መረጃ የቴክኖሎጂን እርምጃ ለአገር ለሕይወት ድጋፉ የማይተካ ነው። ትፉ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂን በሀገር ውስጥ በማጎልበት ዜጎችን ተጠቃሚ ለማድረግ የኢፌድሪ መንግሥት ከፍተኛ ትኩረት ሰጥቷል። ዘርፉን ለማበልጸግ የተሰማሩ ኩባንያዎችን በአንድ ማዕከል ለማሰባሰብ የአይሲቲ ፓርክ ገንብቶ ወደ ሥራ እንዲገቡ አድርጓል። በዛሬው ዝግጅታችን የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ሚኒስቴር በአይሲቲ ፓርክ ውስጥ በዘርፉ ከተሰማሩ ኩባንያዎች ጋር የነበረውን የውይይት መድረክ ይዘንላችሁ ቀርበናል። መልካም የቴሌኮም ሰርቪስ ታሪፋችን አንድ ኮምፒቲቲቭ ያደርገናል ብለን የምንገምተው በተለይ ነው፣ የብሮድባንድ ሰርቪስ የውጭ ጋራ ብዙ ግንኙነት ስለምናደርግ ትንሽ የተሻለ ታሪፍ ይደረግልን በዚህ አካባቢ የሚል ነው። የቴሌኮም ታሪፍም ይኖራል ግን መነጋገር አለብን። ማለት ለማን አዜ ነው ዘዴ ምን ሪተርን አለ ከባሌ አዲሽን ምንድን ነው የምታመጡት? ቢዝነስ አውትሶርሲንግ የሚጀምር ካለ አውቶማቲክ ነው። የኮል ሴንተር ሰርቪስ ኢንተርናሽናል አውቶማቲክ ነው። አሁን አሁን መጀመር እንችላለን። ኢንቨስተሮች እዚህ ሀገር መጥተው እነሱ ሰርተው ኤክስፖርት እንዲያደርግልን ሳይሆን ከኛ ጋር የሆነ የሚገናኝበት የሚታወቅበት መንገድ እንዲሆን እንጂ የእነሱ ሀገር ፕሮዳክት እዚህ ሀገር እንዲገባ ዘንድ ተመልሶ እንዲሆን አይደለም። ራሳችን በራሳችን እዚህ አድገን ኤክስፖርት እንዲያደርግ ነው ዋና ዓላማ መሆን ያለበት የሚል ሀሳብ ነው ያለና እዛ ላይ ትኩረት ቢሰጥበት፣ አንከር ቴናንት ሊመጡ ይችላል። ጎን ኖት ና እራሳችን መጀመሪያ ወደ ፕሮፐር እንትን እንግባ፣ ወደ ፕሮፐር ዳይሬክሽን ባይዘን ማን ሊገባ እንደሚችልን ከዛ ተነስተን እንወስናለን። ያዋጣል ወይ እንደነዚህ አይነት ኩባንያ ማስገባት? ካስገባንስ፣ ለምን ፐርፐት ነው? ሌላ ዓላማ ሊሆን ይችላል ሎካል አቅም ለመገንባት ግን ሆነች ዝም ብሎ የሜንተናንስ ስራ የሚሰራ አቅም ሊጠቅፉ ሊጠቅሙ ይችላሉ። ነፃ ሁነን ለመውጣት ግን ብዙ ኤክስፖዥር ያለው ሰውም ስላለ ውጭ ያሉ ሲስኮ ላይ ማይክሮሶፍት ላይ የሰሩ እንትኖች እነሱ ይበቁናል፣ ከተጠቀምንባቸው እነዚያ ኢትዮጵያውያን ማለት ነው። ይሄ ግቢ የፋሲሊቲ ማኔጅመንት ብቻ ሳይሆን የስታንዳርድ ማኔጅመንት የሚያስፈልገው ለምን ወጥ ያልሆነ ካልሆነ በኋላ ላይ በጣም ትልቅ ኪዮስ ነው የሚፈጠረው። ይሄ በእቅድ ደረጃ ኖሌጅ ዞን፣ የኢንኩቤሽን ዞን፣ አድሚኒስትሬሽን ዞን ተብሎ ተቀምጧል። ግን እዛ ከሆነ በኋላ የሚሰሩትን ህንፃዎች ደረጃቸውን የሚደረጉ ኬብል ሲስተም የሚደረጉ ኮሚኒኬሽን የፓወር ላይነጅ ሁሉ ነገሮችን ወጥ አድርጎ የሚያየው ማን ነው? የዛን ማሰብ አለባቸው። አድሚኒስትራቲቭ ኢሹስ መፈታት አለባቸው። መኮችና በዛ ጊዜ ማለት ይሄ ኢኖ ታይም መስራት ያለበት ነው። እቅድ የምንወጣበት አይደለም፣ መፈጸም ነው ያለብን። ቶሎ ብለን ማለት ነው ሶሱ እኔ ያሉ ኦብዘርቭ ያደረጓቸው ይሄን ማስተካከል አለብን። እዚህ ያለው ማኔጅመንት የሚያስፈልገው የሰው ኃይል ማለት ነው እንደተባለው ነጻ ሆኖ ነጻ ነው። ኢንዱስትሪሽኑ አቋቁመነዋል። በራሱ ሂደት ማቹሪ አርግ የሚል ነው አስተሳሰባችን። ማቹሪ አርግ ብዙ ሥራ የማይሰራ ኮርፖሬሽን ብለን አቋቁመን ሥራው ትንሽ፣ ስሙ ግን ትልቅ መሆን የለበትም። የመገናኛ መረጃ የቴክኖሎጂን እርምጃ በአገር በህይወት ድጋፍ የማይትካ ነው ተፉ የኢትዮ ቴሌኮም የመረጃ ፕሮግራማችንን ወደ መጠናቀቁ እየደረሰ ይገኛል። ለዕለቱ የተዘጋጁ መሰናዳዎች አንድ ዝግጅት ብቻ ይቀረናል። እሱም ይመልሱ ይሸለሙ ይሰኛል። ወደዛው እናመራለን። ይመልሱ ይሸለሙ፣ በባለፉ ሳምንት የነበረው ጥያቄያችን የግልና የመንግስት ተቋማት በተቋማቸው ውስጥና በቅርንጫፍ ጽህፈት ቤቶቻቸው ውስጥ ደህንነቱ የተጠበቀ አስተማማኝ የግል ኔትወርክ እንዲኖራቸው የሚያስችል አገልግሎት ምን ይባላል? የሚል ነበር። ለዚህ ጥያቄ ትክክለኛው ምላሽ ቪፒኤን ወይም ደግሞ ቨርቹዋል ፕራይቬት ኔትወርክ ይሰኛል። ወደዚህ ሳምንት ጥያቄ ስናመራ ደግሞ የኢንተርኔት አገልግሎት በኢትዮጵያ መቼ ተጀመረ? የሚል ነው። የተከበራችሁ ተመልካቾቻችን፣ እንግዲህ ይህንን ጥያቄ በትክክል መመለስ የምችሉት በ0946 05 05 05 እስከ ምሽቱ አንሳ ድረስ በአጭር የጽሁፍ መልእክት ይሆናል ማለት ነው። ለሁላችሁም መልካም እድል እንመኛለሁ። ፕሮግራሞቹን በመምራት ከናንተ ጋር ቆይታ ያደረግኩት ተስፋ ዘውዱ የነበርኩ በሚቀጥለው ሳምንት በሌላ ፕሮግራም በድጋሚ እንገናኛለን። እስከዛው ድረስ